አመሰግናለሁ ኃይለ ኢየሱስ። የኢንፎርሜሽን መረብ ደህንነት አስተዳደር እንግዲህ የ2018 የመጀመሪያ ሩብ ዓመት እቅድ አፈጻጸሙን ለተወካዮች ምክር ቤት የውጭ ጉዳይና የሰላም ጉዳዮች ቋሚ ኮሚቴ እያቀረበ ይገኛል። እንግዲህ ዋና ዳይሬክተሯ ወይዘሮ ትግስት አሚድ ናቸው ሪፖርቱን እያቀረቡ የነበሩት። እንግዲህ ተቋሙ እንደሚታወቀው ያሉት ቁልፍ አራት ተግባራት አሉ። አንደኛው የኢንፎርሜሽን አሹራንስ ነው። ሌላው የኢንፎርሜሽን ልማት እንዲሁም ደግሞ የመረጃ ልውውጦችን ማጠናከር ሌላኛው ደግሞ የኢንፎርሜሽን ዋርፌር እንደሆነ ይታወቃልና ከዚህ አንጻር የተቃኙ ባለፉት ሩብ አራት ወራት ማለት ነው የተከናወኑ ተግባራትን ነው ዋና ዳይሬክተሯ ዛሬ ለሕዝብ ተወካዮች ምክር ቤት የሰላምና የውጭ ግንኙነት ጉዳዮች ቋሚ ኮሚቴ ያቀረቡት። ማለት ነው እንግዲህ እሳቸው ባቀረቡት ሪፖርት ላይ እንዳሉት ከሆነ በሀገራዊ የቁጥጥር አቅም ከማሳደግ አንጻር በተለይ ባለፉት ወራት ለአራት የክሪፕቶ ማይኒንግ ተቋማት ፍቃድ በመሰጠቱን አንስተዋል። ሌላው ደግሞ ለፌዴራል ፖሊስ የኢንፎርሜሽን ሲስተም ምዘና ማድረጋቸው እንዲሁ በዚህ አንጻር ጠቅሰዋል። ሌላኛው ከዚህ ከሀገራዊ ቁጥጥርና ክትትል አንጻር የጠቀሱት ጉዳይ በሞያሌና አካባቢ የሚገቡ የተለያዩ ከቴክኖሎጂ ጋር የተያዙ መሳሪያዎችን የመቆጣጠር ስራዎችን እዛ ባለው ቅርንጫፍ በኩል ሲከናወን እንደነበር ባለፉት አራት ወራት እቅድ አፈጻጸም ውስጥ ይሄም የተካተተ ጉዳይ ነው። ሌላኛው የቅድመ መከላከልና የዝግጁነት ስራዎችን በተመለከተ የተቋማትን የቅድመ መከላከልና ዝግጁነት ስራዎችን በሚመለከት እንዲሁም ደግሞ ቁልፍ መሰረተ ልማቶችን በተመለከተ አስቀድሞ ጥቃቶችን የመከላከል ስራዎች ከዚህ ከሩብ ዓመት እቅድ አፈጻጸም ተግባራት ውስጥ አንደኛው ነው። በዚህ አንጻር የተነሳው አንደኛው የህዳሴ ግድብ ምርቃትና አጠቃላይ የህዳሴ ግድብ ከህዳሴ ግድብ ጋር የተያያዙ ሊሰነዘሩ የሚችሉ ጥቃቶችን ለመመከት የተደረጉ ስራዎችን ነው የጠቀሱት። ይህም ውጤታማ እንደነበር አንስተዋል። በተለይ ደግሞ የዳሴ ግድብ ሲመረቅ የነበሩ የድሮን ሾዎችን ጨምሮ አጠቃላይ የስነ ስርዓቱ ያለምንም የሳይበር ጥቃት እንዲከናወን በማድረግ አንጻር ከፍተኛ ስራ መሰራቱን አንስተዋል። ሌላኛው ለአራት የመንግስት ተቋማት የሳይበር ሲስተማቸውን እንዲጠናከርና ለጥቃት ተጋላጭ እንዳይሆኑ ለማድረግ ሲስተማቸውን የማጎልበት ስራ መሰራቱን ያነሱት እንዲሁም ደግሞ የስድስት ተቋማትን አጠቃላይ ሲስተማቸውን ኢቫሉዌት የማድረግ ስራዎች በዚህ በሩብ አፈጻጸም በሩብ አመት ውስጥ የተከናወኑ ተግባራት ውስጥ ነው የሚገኙ ማለት ነው። ሌላኛው ምላሽ የተሰጠባቸው እንደ ሀገር ባለፉት አራት ወራት እንደ ሀገር ደረጃ በተለያዩ ተቋማቶች ላይ እንዲሁም ደግሞ በመንግስትና በግል ተቋማት ላይ የተፈጸሙ የሳይበር ጥቃቶችን ከመከላከል አንጻር የተሰሩ ስራዎችን የጠቀሱበት የማብራሪያቸው ክፍል ይገኛል። ከዚህ አንጻር በዚህ በሩብ አመት ከ ከ13400 በላይ የተለያዩ መጠን ያላቸው ጥቃቶች እንደተፈጸሙ አንስተዋል። ይህንን እነዚህን ጥቃቶች ማክሸፍ እንደተቻለም ነው በተቋሙ በሀገራዊ አቅም ማለት ነው። እነዚህን ጥቃቶች ማክሸፍ እንደተቻለ ነው ያነሱት። ከነዚህ 13 ሺህ በላይ ጥቃቶች ውስጥ ከ890 በላዩ በጣም ከፍተኛ ጉዳት ማድረስ የሚችሉ በመሰረተ ልማቶች ላይ ያነጣጠሩ እንደነበርም ነው በሪፖርታቸው የጠቀሱት። ከዚህ አንጻር በጥቃት መከላከል ላይ የተሰራው ስራ እጅግ መርቂ እንደነበር ነው ዋና ዳይሬክተሯ ወይዘሮ ትዕግስታ ሚዲያ ያነሱት ማለት ነው። ሌላኛው ተደራሽ ከተደረጉ የምርቶች ጋር አንጻር ያነሱት የሪፖርታቸው ክፍል ነው የምናገኘው። ሌላኛውን ባለፈው ሩብ ዓመት ማለት ነው። አንደኛው በዚህ ውስጥ የሚጠቀሰው ጉዳይ ደግሞ የኤሮ አባይ የድሮን ማምረቻን ማስመረቁ ነው። ተቋሙ በዚህም ከሶስት መቶ በላይ የሆኑ ድሮኖችን በማምረት በዚህ የድሮን ማምረቻ ፋብሪካ ስራ የጀመረው በዚህ አራት ወር ውስጥ እንደነበረ አንስተዋል። እንግዲህ ይህ የድሮን ማምረቻ ፋብሪካ ለኢትዮጵያ አዲስ አቅም ይዞ የመጣና በዚህም ለሀገር በተለይ በድሮን ቴክኖሎጂ አሁን ዓለም ከደረሰበት የቴክኖሎጂ ደረጃ አንጻር አብሮ ለመራመድ የሚያስችሉ ስራዎች እየተሰሩበት ያለ የድሮን ማምረቻ ወደ ስራ መግባቱ ተቋሙ በዚህ በሩብ ዓመት ከሰራቸው ተግባራት አንዱ ነው፣ ወይም ከምርት አንጻር የምናየው ማለት ነው። ሌላኛው ደግሞ በፌዴራል ሰበር ሰሚ ችሎትን አጠቃላይ የሰበር ሰሚ ችሎትን ሲስተም የዲጂታላይዝድ የማድረግ ስራ ተጠናቆ ለችሎቱ ወይም ለፌዴራል ጠቅላይ ፍርድ ቤት የተረከበው በዚህ በአራት ወር ውስጥ እንደነበር አንስቷል። ይህም ከምርትና አገልግሎት አንጻር የተሳካ ጉዳይ እንደነበር ነው የጠቀሱት ዋና ዳይሬክተሯ። የካዳስተርና የኢላንድ ስራዎችም በተለያዩ የአዲስ አበባን ጨምሮ በተለያዩ ከተሞች የእነዚህ የካዳስተርና የመሬት ስርአቶችን ወደ ዘመናዊና ቴክኖሎጂ ወደ መጠቀም የማሸጋገር ስርዓቶችም በዚህ በሩቡ ዓመት አፈጻጸሙ ውስጥ ከቀረቡ ጉዳዮች መካከል ነው። ሌላኛው የኤሌክትሮኒክ ደረሰኝ ነው። ይህም ስርአት በዚህ አራት ውስጥ ተሰርተው ለመረቃና ለአገልግሎት ከበቁ ጉዳዮች ውስጥ አንዱ ነው። ይህ ደግሞ በተለይ ደግሞ በገቢ አሰባሰብና አጠቃላይ የደረሰኝ ማጭበርበርን ለመከላከል ከሚሰሩ ስራዎች ውስጥ እንደ አንድ አቅም ሆኖ የመጣ እንደሆነ አንስተዋል። እንግዲህ ከምርትን በተጨማሪ አገልግሎቶችን የማቅረብ ስራ ይሰራል ሊተቋም። በዚህም ባለፉት አራት ወራት ከተሰሩ ስራዎች ውስጥ አንደኛው የድሮን ሾ ነው። በተለያዩ የህዳሴ ግድም ርቃት እንዲሁም ደግሞ የኢሬቻ ቢሾፍቱና ሆራርሰዴ የነበሩ የድሮን ሾዎችን እናስታውሳለን። ይህም በ ሀገራዊ አቅምና በዚህ በተቋሙ ድሮኖችና ቴክኒሽያኖች የቀረበ እንደሆነ አንስተዋል። ይህም አንድ ተቋሙ ባለፉት አራት ወራት ካቀረባቸው አገልግሎቶች ውስጥ የሚጠቀስ ነው። ሌላኛው የፍራውድ መከላከል፣ የቴክኖሎጂ ቁጥጥር እንዲሁም ደግሞ በርከት ያሉ ተግባራት በዚህ አገልግሎት ዘርፍ ከተሰጡ ተግባራት መካከል ናቸው። እንግዲህ እነዚህ ተግባራት ሲከናወኑ አጠቃላይ እቅዱን በዚህ በሩብ ዓመቱ ለማሳካት ለመስራት ካሰባቸው እቅድ አፈጻጸም ውስጥ ቤተሰባቸው እቅዶች ውስጥ ማለት ነው። እነዚህን ተግባራት አጠቃላይ ደምሮ ወደ 97 ነጥብ 8 በመቶ አሳክቻለሁ ነው ያለው ተቋሙ። እንግዲህ በዚህ አራት ወራት ውስጥ ይህንን ስኬት ለማስመዝገብ የተቋሙ አመራሮች አጠቃላይ ደግሞ ሰራተኞች ያደረጉትን ጥረት አንስተዋል ማለት ነው። ዋና ዳይሬክተሯ ከቋሚ ኮሚቴውም የተለያዩ ጥያቄዎች ተነስተዋል። በተለይ ደግሞ ከሀገር አቀፍ አቅም እንዲሁም ደግሞ ከአህጉራዊ ደረጃም ከመረጃ ልውጦችና ከሚሰሯቸው ስራዎች አንጻር ምን ያህል አቅም እየተገነባ ነው የሚለውን ነገር ጥያቄዎች አንስተዋል። የተቋሙ አመራሮች አሁን በዚህ ሰዓት ላይ ለነዚህ ጥያቄዎች ምላሽ እየሰጡ ነው የሚገኙት። ለአሁን ያለኝ መረጃ ይህንን ይመስላል። ኃይለኢየሱስ ወደ አንተ እንመለስ።